ካናዳ ላይ ላላችሁ ኢትዮጵያውያን እና ኤርትራውያን ድምጽ ድረስ ባካችሁ፣ ጋይስ ካናዳ ላይ ያላችሁ እስቲ ካዶ ጎን ሆኑ። መብራን ወንድ ሊ ሲያለ ቅስማየት በጣም ነው ቢደብረው። ሲክስ ፓክ ለመስራት ሄደ። አባተ ከነ ሲክስ ፓክ ለምን ስራ አትሄድም? ሰላም ሰላም፣ በመላው ዓለም የምትገኙ ውድ የዩቱብ ቤተሰቦች የሰላማችሁ ብዝህት ይበል እያልኩ እንግዲህ ትኩስ ነገር ከዚህም ከዛም ለእናንተ ይመቻል ብዬ ያሰብኳትን ነገር እንግዲህ ይዤላችሁ መጥቻለሁ። ሰሞኑን እንግዲህ ጠፍቻለሁ። ያው እንግዲህ የሀገሪቱ ሁኔታ መሆን አንዳንድ ነገሮች እንግዲህ ሊያስጠፋ ይችሏል ማለት ነው። ለማንኛውም ብቅ ብለናል ማለት ነው። እንግዲህ ከዚህም ከዛም ያለችዋን ነገር እንግዲህ ዘና ፈታ እንድትሉ ብዬ ይዤ መጥቻለሁ ማለት ነው። ያው መግቢያው ላይ እንዳያችሁት እንግዲህ አንድ የሆነ እንግዲህ ከዚህ በፊት ያነሳንባት እንግዲህ ያው የካናዳ የሆነ ልጅ እንግዲህ አሁን ወደ ኢትዮጵያ ገብቷል ግን በጊዜው የሆነ የማይሆን ነገሮች ተፈጥረዋል ብሎ በጣም ሰውን አሳዝኖ የሰበሰባትን ገንዘብ ይዞ እንግዲህ ወደ ሀገሩ ገብቶ የፈጠረው ነገር ሁላችንም እንግዲህ እንደሰማነው በጣም አሳዛኝ ነው የሆነው። በጣም ያሳዝናል። ዛሬ ጊዜ እንግዲህ ምንም አይነት ነገር ለመርዳትም ሆነ ዘመኑ በዚህ ዘመን ብዙ ነገር ለማድረግ አስቸጋሪ የሆነበት ጊዜ ነው። እንግዲህ የመጣው ለመርዳት ብሎ የሚነሳሳውን ህብረተሰብ በጣም የሚያሳዝንና የሚያስከፋ አይነት ሁኔታ ነው እንግዲህ ተፈጠረው። ይሄ ልጅ እንግዲህ እስከ ዛሬ ድረስ የሚታወቀው እንግዲህ ተቸግሮ ሰው እንደረዳው እና በመርዳቱም ህብረተሰቡ ራሱ ደስታ ላይ የነበረ ስለነበረ በጣም ብዙ መነጋገሪያ ሆኖ ነበር። አሁን ግን ተነስቶ እኔ ያልተረዳሁም እኔ ችግረኛ አደለሁም በሚል እንግዲህ አሳዛኝ ሁኔታ ስለተናገረ ብዙ መነጋገሪያ ሆኗል ማለት ነው። እስቲ ሃን ነገር እንግዲህ ከዚህም ከዛም ሰብሰብ ያደረግኩትን በተለያየ አይነት ነገር ከፍዬ ላሰማችሁ። መልካም ጊዜ የሆንላችሁ እያልኩን ቀጥታ ወደ ፕሮግራም ልግባላችሁ። አጀንዳ ይሄ አጀንዳ ሆይ ምን ይዘሽ ብቃልሽ ወይ አጀንዳዬ? ኦሆ አጀንዳ ሙሴ ሆኗል ውሸት ውዳሴ አጀንዳው ኦሆ አዲሱ አጀንዳ አይንን ጆሮም ይጎዳ። ቀለው ይቆዩ ቀለው፣ ህዝቡም በሙሉ ዋሽተው አዲስ አጀንዳ ፈጥረው፣ ቀለው ይቆዩ ቀለው ቀለው ይቆዩ ቀለው ህዝቡን በሙሉ ዋሽተው አዲስ አጀንዳ ፈጥረው ቀለው ይቆዩ ቀለው። 11 ዶላር ብቻ ነው ያለኝ ባንክ አካውንት ውስጥ። ከዚህ ኤርቢኤምቢ ደግሞ መቼ እንደምወጣ ላሳያችሁ። ከዚህ ያለውበት ቤት ማለት ነው። የመጨረሻ ቀን መቼ እንደሆነ ላሳያችሁ። በጣም ቫይራል ሮቶች ነበረ። በረንዳ አልወጣ ነው ብዬ ብር ቸግሮ አይደለም። በደንብ ኤክስፕሌን ላርግላለ። የዛኔ ራሴን ማወቃ አምሬ ወዝ ሞቲቬሽን መልቀቅ አልቻልኩም። ክሪኤቲቪቲ አይ ቲክቶከር አይ ቲክቶከር ስትለምኑ ነገ ያለ ይመስላችሁ። ስትጠግቡ ተቸግራችሁ የምታቋት መስሉ ምን ማለት ነው? እንዲህ ጎዳና ልወጣ ነው ምናምን ተብሎ እንደዛ ሪ ስንት ዘመድ የሚያስቀብረን እምባ ተለቅሶብን አሁን ቸግሮኝ አይደለም እሺ ችግር የለውም ካልቸገረ ብሬ ይመልስልኝ በቃ ምንም አልልህም ብሬ ይመልስልኝ ሊቢያ ላይ እየተንከራተቱ ያሉ ወንድሞች አሉኝ እዚህ ራሱ የማናውቀው 574 ዶላር ያልተበደር ነው የማናውቀው መጥቶብና ብራችን መልስልን በቃ አንተ የሀብታም ልጅ ነህ አይደል አዎ ብራችንም መልስልን በቃ እንደዛ አልቅሰህ እንደዛ እልልልል ብለህ፣ አይ አይ አዱን ያላችሁ እስኪ እንያችሁ። አዳሜ የታባሽ እሰይ ያኔ የአደግ ሀገር ላይ ያለ ሰው መውጫ ቀዳዳ ያጠው ምን ሲባል ሴቱ ጨርቅ ሽጥለሽ አብድሽ አዱዬ፣ ማን ባይን አመጣከው ምን አመጣከው ብላችሁ እናቴ ከአሜሪካ እስከ ካናዳ ድረስ ተደራሽ ተው ነው የበሏችሁ። ነር ይበላችሁ። እሰይ ቆንጆ ወንድ ቤት እየሄዳችሁ ልክስክስክስ የምትሉ ሴቶች ይበላችሁ፣ ይበላችሁ። እኔ ከዚህ በፊትም አሜሪካ ላይ ቁጭ ብላ አንድ ልጅ እርዳታ ሆነ ሲሰበስብ ምን ሆነ አንች ልጅ አትሊስት ብዬ ለመጠየቅ እንኳን ስሞክር ሚውት ሲያርጉኝ፣ ሲያርጉኝ፣ ሲያርጉኝ መጨረሻ ላይ ቪዲዮ ሰራውባት። ያው እስከ ዛሬ ድረስ ጠምዳኛለች፣ እስከ ዛሬ ድረስ ስሜን ትጠራለች። አሁን እነ ፍቅርተ ቪዲዮ ሰርተውብኝ እያለች የብ ይበላችሁ። ሙዲዤ ባችሁ ነው ነው። ቤተሰቦች ሀብታም ናቸው ዲያስፖራ ገንዘብ ከምትዋጡ ኢትዮጵያ ስንት የተራበ ሰው አለ፣ ሂዱና እነሱ ጋር አዋጡ። ዛሬ ምን ነው ጸጥ አላችሁ? ያኔ ተቸገረ ሲባል ዋይ ዋይ ዋይ ዋይ አስራ ሁለት ብር ባንኪ ውስጥ ዲያ ባንኪ ውስጥ ቀረ እያለ እሪ ሲል ዋይ ዋይ ዋይ ያላችሁ የታላችሁ? ዛሬ ዛሬ ሙዲ አስኩባቸው ብለው በአደባባይ ሲሳለቅባችሁ አንድ ነጥብ ምናምን ሚሊዮን ደግሞ አንድ ሚሊዮን ኩስ የት ነው አንድ ነጥብ ምናምን ሚሊየኑ ህዝብ ፎሎ ሲያደርገው እሱ ፎሎ ያደርገው አካውንት ሶስት ከሶስቱ አንዱ የራሱ አካውንት ነው። ሁለቱ ደግሞ የሆነ ድርጅቶች መሰሉ መቀለ ያሉ ሀላስ ጨረሰ። ከዛ በኋላ ዛሬም እየሄዳችሁ ይበልሽ ይበልሽ መልኩ ቆንጆ የሆነ ወንዶች ቤት እየሄዳችሁ አጥር መጥመጡ ዛሬ የማናችሁም አይሆንም። ኩልቻ አንቺ እንደሆነ ልቤኔ ተናገርከው አናግረኝ አናግረኝ ሄጀረዛ ክብርሽን ጠብቀሽ ቀጥ ብለሽ ኑሪ። እሰይ ገንዘብ የሰጣችሁ ይበላችሁ፣ እሰይ ስለቴ ሰመረ እያለ አንዴ በሃይማኖት አንዴ በመቤቴ አንዴ በምናምን ምናምን። ነገር ግን እኔ ያናደደኝ ማን ያዘዋል? ራሱ ሙድ ያስቁባቸው ምናምን ምናምን ሲል፣ መቼም ቪዲዮቹን አይታል። እንዴት ቤት ማለት ህዝቡ አምኖህ እንደ ተቸገርክ እንትን ብሎ ሲረዳህ አንተ እንዴት እንዲ ትላለህ? ይሄ ነገር ትክክል ነው ወይ ብሎ ኮንፍሮንት ሊያደርገው ሲገባ ብሎ ስቆ ማለፍ ያ ራሱ የሆነ ምን ይመስላሉ። በእናታችሁ ደህና ዋሉ። አሁን እንግዲህ እንዳያችሁት በጣም ብዙ ነው። በዚህ ጉዳይ የተበሳቸው አጠራጠር አድጌ ላቀርብላችሁ በሚል ነው እና በጣም ያሳዝናል። ገንዘባችንን መልስ እስከ ማለት ድረስ እንግዲህ የሚያበሳጭ ሆኗል ማለት ነው እና በዛ ላይ አቅራቢው ነው በጣም እንደተባለው የሚያሳዝነው። ምክንያቱም እንደዚህ አይነት ነገር ሰውን የሚነካ መሆኑ የታወቀ ያው፣ መቼም ሰው ለቪው ስለሆነ የሚሮጠው ምንም ማድረግ አልቻለም እንግዲህ። ቀጥታ ነገሮችን በሙሉ ስላቀረበ ትንሽ፣ በጣም ከፍተኛ የሆነ ቅሬታ አሰምቷል ማለት ነው። የራሳችሁን አስተያየት ስጡ እያልኩኝ ሌሎች ደግሞ ከዚህ በፊት ይሄን ነገር እንዳቀረብኩላችሁ ሁላችሁም ታውቃላችሁ እና ከዚህ በፊት ምን ይመስል ነበር የሚለውን ነገር ሴትንስ ጠብላ አድርግላችሁ በዛ እንነሳ ማለት ነው። በረንዳ ለራሱ ለቀንም ማለወጣ አላደርኩኝም። ለራሱ እኮ ግን ወዝ ላይ እግዚአብሔር ሁን ብሎ አስገባኝ ወደ እዛ እንጂ። አሁን ሰው የመሰለው ምንድነው አድና በቃ ገንዘብ መለመን ፈለገ ገንዘብ ጎደለው ምናምን ነው። ለምኝ ቤተሰቦችን ብዋረድ አይሻለኝም ከሀገር ፊት ከምዋረድ። ገባ ቤተሰቦች ሀብታሞች ናቸው። ሰሚ ኤኒ ማኒ ዋንት እነሱን ከእናቴ ፊት ብወረድ ይሻለኛል። ከዛ እናንተ ሙድ ብይዝባቸው አይሻለኝም ገባ። ግን ከሀገር ፊት የመረጥኩት ዝ ቢካዝ እግዚአብሔር ያለኝ ነገር አለ። ከሰው ክብር መጠበቁ ዲታች ማድረግ ነበረብኝ መቁረጥ ነበረብኝ። አዶናይ ራሱን ማክበር አለበት። ከሰው ክብር ሊያጣ ይችላል። አሁን ኦፍኮርስ ለማኝ ሊባል ይችላል። ግን አዶናይ ራሱን አመለካከቱ ምንድን ነው? ሪስፔክት ሂምሰልፍ ሂ ኖ ዝ የዛኔ ራሴን አገኘሁት ከሰው ግን ክብር አጣሁኝ። ብር እንዳልወጣ ነው ብዬ ብር ቸግሮኝ ምናምን አይደለም ዛ ያ ያኔ እኔም ቫይራል እሱ ብቻ ሳይሆን እኔም ቫይራል ወጥቼ ነበር። በዚህ ቪዲዮ ማለት ነው ቸግሮኛል ያለ ጊዜ ማለት ነው ቸግሮኛል እና እርዱኝ ምናምን ብሎ ነበር። አይ ከጀርባ ያገዙ ሰዎች መሀል አንዱ እኔ ነኝ እና ያው ስለምረዳው ነው እኔ ነግራቸው እኔም ነው በሰዓቱ ቸግሮት ላይሆን ይችላል በአጋጣሚ የተፈጠረበት ነገር ነው እና ውጭ ሀገር ደግሞ የሚኖር ሰው በሆነ አጋጣሚ ስትሬስ ውስጥ ይገባል ሆነ አጋጣሚ ማለት ነው። እኔ ራሴ እኔ ራሴ የዛ ሰለባ ስለሆንኩ ማለት ነው እና ያንን የተናገረው ምንም ዲያስፖራ ለማጭበርበር ወይ ማንፈልጉ አይደለም። ልጁ ሪል ማለት ነው። እኔ ምን አይነት ሰው እንዳለሁ መሰላችሁ? በተፈጥሮ ይሄ አንዳንድ ሰዎች እዚህ ስፒክ ዘር ማይንድ ራይት፣ ይሄ የማይደብቁ ዝም ብሎ ፊት ለፊት የመጣላቸው የሚናገሩ ሰዎች አሉ። እንደዚህ አይነት ሰዎች በጣም ይመችኛል። አሁን ይሄ ልጅ በቃ ልቡ ንጹህ ነው። የሚሰማውን ስሜት ሳንሱር ሳያደርግ ነው የሚለቀው ማለት ነው። እና ጃኒና አዶኒም በጣም ቤስት ያንግ የዚህ ጀኔሬሽን ኢትዮጵያዊ ቲክታክሮች ናቸው። በቃ የሶሻል ሚዲያ ሰዎች ናቸው። በጣም ሊከበሩ የሚገባ ወጣቱን መቀየር የሚችሉ የቻሉ እና ያ ችግር ገጥሞት እንደሆነ መጀመሪያ ስለገባኝ ነው እንጂ ልጁ የመለመን የመናምን ፍላጎት ኑሮት እንዳልነበር ማለት ነው። ይመች አዶኒ በርቺ። አሁንም ኢትዮጵያ ውስጥ በምትሰሪው ስራ በፊት ውጪ የሰራሽውን ስራ ይበልጥ ደግሞ አጠናክረሽ እዛ ያለውንም ወጣት ብዙ ወጣት እዛ ስላለ እነሱንም የመቀየር አቅም አለ። ዣኒን ብትሆን ይሄን ቪዲዮ ምታይ ከሆነ አንተም በርታ እየሰራ ያለው ነገር ጥሩ ነው። ፎከስ ማድረግ ያለብህ ይሄ ገቢው ምናምን ላይ ብቻ ሳይሆን ነው ትውልዱ ላይ፣ እንደናንተ አይነት ብዙ ወጣት እንዲፈጠር ማለት በርቱ። ለአራት ዓመታት አንተ በተናገርከው ቃላት ዘበኝነት እንደሰራ ወይም ደግሞ ስናሻሽለው ያው በእንግሊዝኛ ምንም ነገር ሲጠራ ጥሩ ይመስለናል፣ ላለ ሴኩሪቲ እንደሰራ ተናግረሃል። አር ተቀጥሬ በአጠቃላይ እኔ ለሰው መስራት አልፈልግም አልክ። አንተ የምታወራው ሁሉ ላንተ አይሰራም ነበረ? ነውስ ለህዝብ ብቻ ነበረ? እኔ ምን ያደርግልኛል? ሲክስ ፓክ ቢኖረኝ ቅርጻ ቅርጽ ቢኖረኝ ባዶ ኪሴን እኔ ምን ያደርግልኛል? ለምንድን ነው እስከዛሬ ድረስ በየስፖርት ቤቱ ከምዞር በየመንገዱ እየሄድክ ሞቶ ሚሽን ከምታረግ ለምንድን ያልሰራኸው ስራ ነበር እኮ የሚያዋጣ የነበረው። የኔ ወንድም ለማንኛውም አንድ ነገር ልንገር፣ ከዚህ በፊት ከተናገርካቸው ውስጥ ከዜሮ ተነሳ፣ ማንም እንዳትፈራ፣ እምቢ በይ ወንድ፣ ልሽቶ ካልገዛልሽ ማይክል ኮርስ ካልገዛልሽ አጠገቡ እንዳደርሽ ሁሉ እያልክ

አምፕሬዲሾች ዘመድ አላችሁም ይረዳ ዘመዳችሁን ረድታችኋል፣ ግን ለማታውቁት ሰው ብር ትቸበችባላችሁ። ወረባጌ ቢ ቢ ኒቢ ዝን ትምህርት ቤት ቸግሮት ይሆናል። አታሽ ቃጥ መጠቅ ማላ መጀመሪያ ቤተሰብ ነው ይረዳ። ቲክታክ ላይ ግን እንርዳ፣ ስማችሁ እንዲጠራ ታሽቃብጣላችሁ። አዎ ይሄ ነገር እንግዲህ ሁላችንም ነበር በሰዓቱ እንግዲህ የተበሳጨንበት ማለት ነው እውነት እኔም ራሱ ቪዲዮ ሰራው። ስለዚህ ሆኖ እንግዲህ ከዛ ነው እንግዲህ ጠብጠብ ያደረኩላችሁ እዚህ ጋርም ደሞ አስቀምጥላችኋለሁ ማለት ነው፣ ያለፈውን ገባ ብላችሁ ማየት ትችላላችሁና፣ ይሄ ሰው በሰዓቱ ያው ተረድቷል። ነገር ግን እንደዚህ አይነት ነገር ከተለመደ በኖርዝ አሜሪካ እንዴት ይሆናል በሚል በጣም ውይይት የተደረገበት እና ይሄ ነገር ደግሞ አንድ ሰው ከሀገር ዘሎ እስከመጣ ድረስ እዚህ ሀገር ውስጥ ካናዳ ውስጥ እስከመጣ ድረስ የት ነው ኖርዝ አሜሪካ መሆን የትም እንደመጣ ቀጥታ ህይወት የሚጠብቀው እንዲ አልጋ በአልጋ ሳይሆን የግድ መስራት እንዳለበት እያወቀ እንደዚ አይነት ኩርፊያ እና ሀዘን አሳይቶ ሰዎች እንደዚ አይነት ነገር በማድረጉ ነው እንግዲህ ብዙ ሰዎች ውይይት አረጉት የነበረው ማለት ነው አሁንም እንግዲህ ያው በሱ ብዙ ይሄ ቪዲዮ ከተለቀቀ ጊዜ ጀምሮ ማለት ነው ብዙዎች እንግዲህ የራሳቸውን አስተያየት ይሰጣሉ ማለት ነው የራሳቸውን አስተያየት ሰጡበት እያልኩኝ የሚቀጥለውን ደግሞ የድሃ ቅንጡ ያፏጫል በቂጡ አለ አደና ሕዝባችን ላይ አላገጠው። ከኢትዮጵያ ሕዝብ ላይ የመጨረሻ የመጨረሻ እነዚህ ኤክስፖርት ስታንዳርድ የሆኑ ፋራዎች ባልጌዎች፣ ነውራቸው ኩብራቸው የሆኑ ባልጌዎች፣ በጣም በእውነቱ በጣም ያሳፍራል። በሚሊዮን የሚቆጠር ገንዘብ ከኢትዮጵያ ሕዝብ ለም ነው፣ ጎዳና ለወድቅ ነው፣ ሊሩበኝ ነው፣ ልጦማ ነው፣ ሆምለስ ለሆን ነው ብለው አልቅሶ አስለቅሶ ሲያበቃ የእናቴ ሆቴል የአባቴ ሪልስቴት ቤተሰቦች ዞር ማንዘሮች እጅግ በጣም ባለ ሀብቶች ናቸው። አለ አይኮብዳችሁ። እንኳን እናንተ ኤክስፖርት ስታንዳርድ ፋራዎች፣ ተናግሬ ነበር እኮ እኔ የዛን ጊዜ አዶና። ይሄው 11 ዶላር ነው ያለኝ ኢትዮጵያ ህዝብ ድረስልኝ ሲል፣ እሰይ ራበ። አዎ እሰይ። አንተ ደሞ ቁናት ነው። አሻጥሮኞችን ኤክስፖርት ስታንዳርድ ፋራዎችን ባለጌዎችን ስለምናውቅ እኮ ነው። አላያች ት ይዤ አገልግል ሰሞኑን አገባሁ ባለ አገባሁ ብላ ህዝብ ላይ ስትወላግጠው አላያቸውም መኪና ለባሌ ሰርፕራይዝ አደረግኩት። ወንጀል ነው በነገራችን ላይ ህዝብን ማጭ ወር ወር ማወናበድ ወንጀል ነው። በሚሊዮን የሚቆጠር ገንዘብ ከህዝብ ወስደው ስታበቃ ጤናማን ማለት ወንጀል ነው። እነዚህ ኤክስፖርት ስታንዳርድ ፋራችን የሚከተለው ኤክስፖርት ስታንዳርድ ፋራ ስለሆነ ይለቡት ምን ማድረግ አንችልም እዙም ያለው

እኛ እዚህ ጉዳይ ዘረፋ ውስጥ ብንገባ አምና ረጋ መልካኝ ሚሊዮነር ሆናለሁ በሁለቱ ቀርጽ እኔ ከጃኒ አንሳለሁ እንደ እኔ ከነ ዳኒ ራሃል አንሳለሁ እ የኛ ጭንቅላት ስማርት፣ ጭንቅላታችን ስንቱ ነገር የሚያሰላስል ስለ የሚሰራ አይምሯቸው ከነ ጃኒ አንሳል ከነ ዓደና እያንሳል። ደግሞ ዓይናቸውን በጫት በኮመጠ ይነግራል አልቸገረኝም ዝም ብዬ ነው የወሰድኩት ብርን ይላል። ምን ማለት ነው? አይደለም፣ ብር የለው መንከብ ለጽድቅ ነው። መስጊድ ልታሰራበት ነው። መስጊድ ክርስቲያን ልታ ቤተ ክርስቲያን ልታሰራበት ድሃ ልትሞክብበት ነው። ለመቀደራ ልትሰጥ ነው አይደለም። እስቲ እኮ ችግር እኔ በእውነት ራስ አዙኛል። ይሄ በአማርኛ አልቅሶ በአማርኛ ሆዳችንን አባበት ዞርፎን በእንግሊዘኛ ጎረርብናል። እንግሊዘኛው ልጠፋበት ነው። እንግሊዘኛው ልጠፋበት ኢትዮጵያ ሲሞጣ ዲያስፖራነቱ ቦግ ድርጉም ብሎ አንተን አንተን ቦግ ብሎ አልፎካበትም እንግሊዘኛው ፈረንጅነት እና ኖርኝ ይችላችሁ በረንዳ ለወጣ ነው ብለክ ያለቀስከው፣ እኛን አታለክ። ብር ለመቀበል ፈልገ ነው ብላችሁ የምታስቡ ሰዎች መዋረድ ብፈልግ በእናቴ ፊት በአባቴ ፊት ብዋረድ ይሻለኝ ነበር። እነሱ ገንዘብ ቢሰጡኝ ይሻለኝ ነበር። ለምን ከኢትዮጵያ ሕዝብ ፊት መዋረድ መረጥኩኝ? ለምን እናንተ የምታዩት ዲያስፖራ ዘንጦ እያያችሁት ነው። ያ ዲያስፖራ ግን ባዶ ነው። መስራት አቅቶትም አይደለም ራሱን እየጠላ ነው። ውስጡ እየደከመው ነው። የሚረዳው ሰው የለም። አገር ቤት ያሉ ቤተሰቦቹ እንዳለ ያ ሰው ሰማይ የደረሰ ይመስላቸዋል። በዶላር የሚሰራትን ብር በብር እያባዙ ማለት ነው። ህይወቱ አልፎለታል፣ ይህ ሰው ደስተኛ ነው ብለው እያሰቡ የውስጡን ምን እያለፈ እንደሆነ አይጠይቁትም። ይህ ሰው ደግሞ እነሱን ግልጽ አድርጎ ላለመናገር እራሱን ይደብቃል። እኔ ደግሞ እግዚአብሔር ልቤ ውስጥ መጥቶ አሁን እያለፍኩበት ያለሁት መከራ ከሰው ፊት ማሳየት ነበረብኝ። አላማዬ ገንዘብ ለመቀበል አልነበረም። አላማዬ ሰዎችን ለማሳየት ነበረ በግልጽነት እያለፍኩት ያለሁት ህይወት አብዛኛው ዲያስፖራ የሚያልፍበት ህይወት ማለት ነው። ስለዚህ ምርጫችሁ ነው የፈለጋችሁትን ብላችሁ ማሰብ ትችላላችሁ። እንጂ ውርዴት ብፈልግ ከቤተሰቦች ፊት መዋረድ ይሻለኝ ነበረ። ወዳችኋለሁ። በረንዳ ልወጣ ነው ብለክ ያለቀስከው እኛን አታለቅ። ብር ለመቀበል ፈልገ ነው ብላችሁ የምታስቡ ሰዎች መዋረድ ብፈልግ በእናቴ ፊት በአባቴ ፊት ብዋረድ ይሻለኝ ነበር። ዲያስፖራ ዘንጦ እያያችሁት ነው። ያ ዲያስፖራ ግን ባዶ ነው። መስራት አቅቶትም አይደለም፣ ራሱን እየጠላ ነው። ውስጡ እየደከመው ነው። የሚረዳው ሰው የለም። አገር ቤት ያሉ ቤተሰቦቹ እንዳለ ያ ሰው ሰማይ የደረ ተሎግስ አይደለም። የመጠሁት ሞቀስ ምፈልገው ሁላችንም አሽቃባጭ ነን በሉ። ዝም ብላችሁ ኮሜንት ልትገቡና አሽቋላጭ አሽቃባጭ ነን በሉ። እኛን የምናሽቃብጠው መልክ ላለው ሰው የሆነ ነገር ላለ ሰው ለለበሰው ነው የምናሽቋልጠው። ድሃውን መመልከት አልቻልም። የሆነ ጉስቁል ያለ ሰው መጥቶ እባክሽ አስር ብር ስጪኝ ሲልሽ አትሰጩ። ዝንጥ ያለ ቀሽት ምናምን መጥቶ ቸግሮኛል ሲል ግን አስር ሺህ ዶላርም አንድ ሺህ ብርም ትሰጫለሽ። ችግሩ ከኛ ነው። እኛ ባህላችን ለሀብታም ላለው ማሽቃበጥ ነው። ለሌለው ማንም አጠገቡ ለሌለው ሰው ልብሱ ለተጎሳቆለ ሰው ግን መኪናው እንኳን ምን የመሰለ መኪና እየነዳ በመስኮር መጥቶ ቢለምን አሰጠው የሆነ የአማረ ሰው ሲመጣ ግን ሰጠዋል። ታሽቋል ጣላ አሽቃባጭ አዎ እንግዲህ ውድ ቤተሰቦቼ፣ ቤተሰቦ ከዚህም ከዛም ለእናንተ የሰበሰብኩላችሁ እንግዲህ ለዛሬ ይችን አጠር መጠና አድርጌ አቅርቤላችኋለሁ ማለት ነው። እንግዲህ በሚቀጥለው ጊዜ የተሻለ ነገር ሰብሰብ አድርጌ ይዤ ለመምጣት ሞክራለሁ። እስከዛው እንግዲህ መልካም ጊዜ ይሆንላችሁ እያልኩ ልሰናበታችሁ። እንደተለመደው አንዲት ነገር ጠብ አድርጌ ልለያችሁ። ደህና ሁኑልኝ። በሪ በኩ አሽቋላጮች፣ ስንት አንበሳ ወረዳችሁ፣ ስንት አንበሳ፣ ስንት አንበሳ የእናንተ አንበሳ እንደከሳ አወቃችሁ። የእናንተ አንበሳ ከስቷል አሉ። እዚህ አይሰራም። ለማንኛውም እስኪ ይሄን ቪዲዮ በጣም ቫይራል ነበረ። በረንዳ ነው። ብር ቸግሮኝ አይደለም። በደንብ ኤክስፕሌን ላድርግላለሁ። ይህንንም ቪዲዮ 11 ዶላር ብቻ ነው ያለኝ ባንክ አካውንት ውስጥ ከዚህ ኤርቢኤንቢ ደግሞ መቼ ቤት ማለት ነው ምንም ማለት የሰው ልጅ ሆን የነበረባችሁ ማድረግ የነበረባችሁ ስንት ነገር ቦታዎች እያሉ ኢትዮጵያ ሕዝብ ምን ይወዳል መሰላችሁ፣ አሽቋላችሁ ሰው ያሞገሰው ቦታ ላይ መገኘት ይፈልጋል። ሰው ሆይ ሆይ ሆይ ያለው ቦታ ላይ መገኘት ይፈልጋል። ስለዚህ ስንት በየገዳማቱ በቤተክርስቲያን በር ላይ የሚያድሩ ልጆቻቸውን ይዘው ሸራ ወጥረው ስንት የሚኖሩ ሰዎች ለነሱ ያብር ያ ነገር ትልቅ ቦታ ነበር። ምን ያህል በእነሱ ልብ ውስጥ እንደምትገኙ ምን ያህል እንደሚወዳችሁ ምን ያህል እንደሚያከብሩ። ለማንኛውም በጎ ስራ ለመስራት ጊዜው አሁንም አይረፍድም። ሶስተኛ ክፍል ቤተሰብ ውስጥ የምኖረው በማስቲካ መሸጥ። ሰላም ጤና ይስጥልን። ናታኔማል ይባላለሁ ከአሚን በጓራጎ ድርጅት ነው። ኢትዮ ቴሌኮም ባዘጋጀልን እድል መሰረት ግንቦትን ለአሚን በሚል መሪ ቃል የተለያዩ የኢትዮ ቴሌኮም ሶሻል ሚዲያዎችን ሼር፣ ሰብስክራይብ፣ ፎሎ በማድረግ ለአሚን ልጆች ሳፖርት እንድታደርጉ ነው። ይህም ፎሎ በማድረግ ከእያንዳንዱ ሰው ሰላሳ ብር ሼር በማድረግ ደግሞ አስር ብር ነው። ከእናንተ ምንም ነገር ተቆራጭ ሳይሆን ለአሚን ልጆች ሳፖርት እንድታደርጉ ነው። እናመሰግናለን።